እርሱ በመኖርና ባለመኖር መካከል ያለውን ግብግብ ግብ ጠንቅቆ ያውቀዋል። ያለ ኦክስጅን መተንፈስ የማይችልበት ሕመም የገጠመው የጎንደር ከተማ ነዋሪው ወርቁ አባተም ለእርሱ በሕይወት መቀጠል ምክንያት የሆነውን ኦክሲጅን ግን ሕክምናውን ይከታተልበት በነበረው የሕክምና ተቋም ማግኘት አልቻለም። በዚህ ምክንያት ስትንፋስ አጥሮት የሞት ጽልመት ተስፋውን ከመዳፉ ሊነጥቀው እልፍ ጊዜ ታግሎታል። የኦክስጅን እጥረት በጣም ስቃይ ነው የነበረ አጠንም አንድ ለሁለትም ተጠቅመን እናውቃለን። ለአራት ሰዓት ለአምስት ሰዓትም አጠን ባለሙያዎች ተቸግረው እኛ ስንጨነቅ አብረው የተጨነቁበት ጊዜ አለ። በናዛል ብሎ ለሶስት ለአራት እየተራረፍን ነው የምንጠቀምበት ጊዜ ነበረ። ለአስር ቀን ያህል ኦክስጅን ጠፍቶ ብዙም የሞትም አለ። እኛ ደግሞ በባለሙያዎች ጥረት አንድ ለሁለት እየተጠቀምነ ከዚህ ሰዓት ደርሰናል። ብዙዎች የነገን ፀሐይ ለማየት የሚያስችላቸው ምትክስ ትንፋሴ የሆነውን ኦክስጅን ባለማግኘታቸው ዛሬን ሳያዩ አልፈዋል። ግና ዛሬ ሌላ ቀን ነው። የጎንደር ዩኒቨርሲቲ ማስተማሪያ ሆስፒታል በራሱ አቅም ማምረት የጀመረው ኦክስጅን ከተስፋ ማጣት ጋር ሲታገሉ ለቆዩ ሁሉ ተስፋቸውን አለምልሟል። ከጉጉት የተራራቁ ነገን አሻግረው እንዲያዩ አስችሏል። ዛሬን ያላዩ አታሉ ይሻለሁ በኦክስጅን ነጦት አንደኛ ከእንትና ማለት ያው ኢኮኖሚካል እንትን ሆኖ የሄዱና በኦክሲጅን ምክንያት ይሞቱ አሉ። ዛሬን ያላዩ አሉ። እና ዛሬን ያየሁት ከእግዚአብሔር በታች በኦክሲጅን ላይ ነው። ይሄን ኦክሲጅን በመመረቱ አይደለም የኛን አምስት ስድስት ዓመት የተጠቀመው የዚህ ክልል ሕዝብ ዘንድሮ ብዙ ሕይወት አድጓል። አይደለም ይሄ ባይመረት ኖሮ ዘንድሮ ምንም እኛን ቀርቶ ሌላ ስንት ሕዝብ አናገኘውም የነበረ ህይወት ግን፣ እዚህ በመመረቱ ሁሉም ደስተኛ ነን። ባለሙያዎችም ለእኛ ያላቸው ፍቅር አይደለም በአጋጣሚ እንኳን ኮላክት እያደረግን ሽንት ቤት ደን ስንወድቅ ቤት እንዳሉ አቃጫዎች በረው መጥተው እኛን አድነው ሰክተው እኛን ኦክሲጅን እስከዚህ ድረስ አቆይተውናል። የኦክስጅን ማምረቻ ማዕከሉ በህክምና ተቋሙ ከሚገኙ ታካሚዎች ክፍል ጋር በቀጥታ የሚገናኝ መስመር የተዘረጋለት ሲሆን ይህም ታካሚዎች ያለምንም መቆራረጥ የኦክስጅን አቅርቦት እንዲደርሳቸው አግዟል። ይሄ ኦክስጅን ፕላንት ተተክሎ አክሰሱ ሀይ ነው። በቀን የምንፈልገው መጠን ይቀርብልናል። በሽተኞች ችግር የለባቸውም። ከፌስ ማስክ እስከ ናሳል ፕሮንግ ምንም ችግር የለም እና አሁን ይሄ ኦክስጅን ፕላንት ከተቋመ በኋላ በሽተኞቻችን በኦክስጅን ችግር ምክንያት አተንም እነሱም ስጋት ገጥሟቸውም አያውቅም። ኦክስጅን ማዕከሉ ወደ ዘጠኝ የሚሆኑ ማሽኖች አሉ። ከዘጠኝ ማሽኖች አሁን ሶስቱ ናቸው ስራ የጀመሩት እነሱ ደግሞ ማምረት ነው። ሌሎቹ ደግሞ መስመር ተዘርግቶላቸው ወደ የሕክምና ክፍሎች በላይን ተገናኝተው ቀጥታ ለታካሚዎች ኦክስጅን የሚያደርሱ ናቸው። ስለዚህ ማምረት እና በሲሊንደር ተሞልተው የሚከፋፈሉ ወደ ውጭ የሚወጡ ኦክስጅን የሚሰጡ ሲሊንደሮች ሶስቱ ናቸው። አሁን ሶስቱ ሙሉ ለሙሉ ፋንክሽናል ናቸው። በቀን ከ200 አካባቢ ሲሊንደር ይመረታል። የጎንደር ዩኒቨርሲቲ አካል የሆነው የማስተማሪያ ሆስፒታሉ በቅጥር ግቢው ያስገነባው የኦክስጅን ማምረቻ ማዕከል ዛሬ ከሆስፒታሉ ፍጆታ የተሻገረ ለሌሎች አጎራባች የህክምና ተቋማትም የኦክስጅን ምርት የማምረት አቅምን እያካበተ ሆኗል። ጊዜ የሚሰጥም አይደለም፣ ፋታ የሚነሳ እንትን ነው። በዚህ ምክንያት ይሄ ማሽን ወይም ይሄ ፕላንት ከተተከለ በኋላ ለኛ ለሆስፒታል ብቻ ሳይሆን ለአጎራባች ሆስፒታሎችም የማቅረብ አቅም ያለው ፕላንት ነው። አሁን የምንጠቀመው በጣም ውስን ቁጥር ነው፣ ካሉት በሙሉ አቅም እየተጠቀምንበት አይደለም። አሁን ለእኛ ፍጆታ ያክል ነው እየተጠቀምን ያለ ነው። በሲሊንደር እየሞላል ለተወሰኑ ሆስፒታሎች የሰጠንበት ሁኔታ አለ። ከማሽኑ ቀጥታ አልጋዎች ጋር የተያያዘ በቲዩብ የተያዘ አለን። በተለይ ህጻናትና የውስጥ ደዌ ሆስፒታላችን ጋር ተያይዘዋል፣ የጽኑ ህሙማን ጋር ተያይዘዋል። እና የኦክሲጅን ፕላን መተከሉ በጣም ከምንም በላይ ዋጋ የምንሰጠው ከምንም በላይ ደግሞ አሁን እንደፈለግን ተንቀሳቅሰን ኦክሲጅን ከሌላ ቦታ የምናመጣበት ጊዜ ስላልሆነ ወይም ያሳለፍናቸው ጊዜ ከባዶች ስለነበሩ ይሄ በሆኑ በጣም የበርካታ ወገኖቻችን ሕይወት አትርፏል። መተኪያ የለሽ ሕይወትን ከመቀጠፍ እየታደገ የሚገኘው ማዕከሉም ፈገግታ የተላበሱ እንባ የራቃቸው አይኖች ይበዙ ዘንድ የማምረት ሂደቱን በተቀላጠፈ መንገድ ለማስኬድ እየሰራ ነው ያለው።